የቤንች ሸኮ ዞን ባህልና ቱሪዝም ስፖርት መምሪያ ኃላፊ አቶ ወልደ የተዘለቀ ከለውጥ ወዲህ በኪነ ጥበብ ባለሙያዎች በሀገረ መንግስት ግንባታ እያበረከቱ ያለውን ሚና በማስመልከት አጭር የውይይት መነሻ ሰነድ ቀርቦ ውይይት ተካሂዶባቸዋል። የውይይት መድረኩን የመሩት የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፕቴን ሀገራችን ኢትዮጵያ በሁሉም ዘርፍ ሁለንተናዊ የለውጥ ምዕራፍ ላይ ትገኛለች ብለው ለዚህም የኪነ ጥበብ ሰዎች ሚና የላቀ ነው ብለዋል። ጥበብ ሰዎች የሀገራዊ አንድነትን ግንባታ እና የጋራ ገዢ ትርክት የመፍጠር ሂደቱ ውስጥ ሚና ይጫወታል። ጥበብ ህዝባችንን የሚያስተሳስር ልዩነታችንን አቻችሎ የሚያዋህድ እና የጋራ ማንነትን የሚያጠናክር ኃይል ነው። ጥበባት የሰው ልጅ የፈጠራና የምናብ ከፍተኛ አቅም የሚገለጽበት ነው ያሉት አቶ ሀብታሙ ምናባዊ ሀብቶቻቸውን በማጎልበት ወደ እውነታው በመቀየር ችሎታቸው ላይ የተመሰረተ ስራ እንዲሰሩ የዞኑ መንግስት ለዘርፉ ላቅ ያለ ትኩረት በመስጠት ይሰራል ብለዋል። የሀገርን ገጽታ እየቀየሩ ያሉ ታላላቅ ፕሮጀክቶች እንዲሁም አሁን ደንብ ይለወጭ እኛ አካባቢ ላይ ገበታ ለሀገር ገበታ ለሸገር፣ የኮሪደር ልማት፣ የጫካ ፕሮጀክቶች በምናባ ያሰብ የነበሩ ናቸው ወደ ተግባር የተቀየሩት ዛሬ ላይ ሀገራችን እየቀየሩ ያሉት የኪነ ጥበብ ባለሙያዎች በበኩላቸው ዘርፉን ከመደገፍ አንጻር ውስንነት መኖሩን ገልጸው በቀጣይ በመደገፍ በማብቃት የህዝቦችን አንድነትና ልማትን ማጠናከር፣ አብሮነትን መስበክ እንዲሁም የአካባቢውን ወግ ባህልና ሴቶችን በመጠበቅ በኪነ ጥበብ በማስተዋወቅና የጋራ ትርክትን በመገንባት የበኩላቸው ሚና እንደሚወጡ ገልጸዋል። ለረጅም ዓመታት ከአስር አነሱ ዓመታት ለጥበብና ለጥበብ ባለሙያዎች ዋጋ ተሰጥቶ አቅም አሁን ተስፋ ካለን እንግዲህ ስራችንም እየሰራን መጽሐፎቻችን ከስር እያሳተምን። የተሻለ የዞኑን ብሔር ብሔረሰቦች ባህል፣ ወግ፣ እሴት የሚያንጸባርቁ ስራዎች አሉ። እኛ የከፍተኛ የጥበብ ቦታ ላይ የተቀመጥን ሰዎች ከታችኛን አይቶ የሚከተሉ ህጻናት፣ ወጣቶች ሊኖሩ ይችላሉ። ለእነሱ ፖዘቲቭ የሆነውን ትርክት ማስተላለፍ መቻል አለብን። የዘርፉ ሰዎች ባህሎቻችን ላይ ትኩረት ማድረግ አለብን። የራሳችንን እሴት ጠብቀን ባህሉን ሳናዛባ ድርሻውን ይዘቱን እንደጠበቀ ለቀጣይ ትውልድ ለማስተላለፍ ኢብን ብቻም ሳይሆን ዘርፉን በማዘመን የስራ እድል በመፍጠር እንደ ገቢ ምንጭን በማድረግ ራሳችንም ለመለወጥ አካባቢንም ለመሸጥ ይዘቱን ጠብቀን መስራት አለብን። በማጠቃለያ መርሃ ግብሩ የቤንሸኮ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ወልደየስ ዘለቀ ሁሉንም የኪነ ጥበብ ዘርፎችን በማደራጀት በቁሳቁስና የባለሙያውን እውቀትና ክህሎት ለማሳደግ ብሎም ተጠቃሚነት ለማረጋገጥ አስፈላጊውን ድጋፍ በማድረግ በትኩረት እንደሚሰራ ተናግረዋል። እንደ መንግስት በምን ይችላል ልክ እንደ መመሪያ በኢኮኖሚም ይሁን በአስተሳሰብም ይሁን ቴክኒክ ባለሙያዎችም ጭምር ስላሉ በቴክኒክ ፓርት ላይ አቅደን ፈጣን የሆነ ምላሽ የሚፈልጉ ነገር እንዳለው ተረድቻለሁ። እንደ ዞን መንግስት ከዞን መንግስት ጋር ተናብቤ ድጋፍም አስፈላጊ ድጋፍም በተለያዩ ዘርፍ ላይ ለማድረግ ዝግጁ እንደሆነ በእለቱ በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሽቲቭ ገበታ ለሀገር ፕሮጀክት መካከል አንዱ የሆነውን የደምቢ ሎጅ እና ዓለም አቀፍ አየር ማረፊያ ግንባታን በመጎብኘት የዞኑ ኪነት ቡድን ባህላዊ ጭፈራዎችን ለታዳሚዎች በማቅረብ ተጠናቋል።